ክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦችን በቅድሚያ የመከላከያ ሰራዊቱ በበርካታ የአማራ ክልል ወረዳዎች ከፋኖ ኃይሎች ጋር ውጊያ ያደረግኩ ሲል ገለጸም። የፋኖ ኃይሎች በበኩላቸው በደርዘን የሚቆጠሩ ወታደሮች የተገደሉበትን የተኩስ ልውውጥ ስለማከናወናቸው አሳውቋል። የተገደሉት የፋኖ አመራር ጉዳይ እያነጋገረ ሲሆን፣ አቶ እስክንድር ነጋም ግድያውን ፈጸሙ ስላሏቸው ኃይሎች ተናግሯል። ትሰሙታላችሁ የጠቅላይ ሚኒስትር አብይ አህመድ አገዛዝ በኦሮሚያ ክልል አዳዲስ የጥፋት ፕሮጀክቶችን ዘርግቷል ሲል ጦሩ ገለጸም። ከነዚህ ውስጥ ደግሞ ወለጋን እንደ ወልቃየት ማድረግ አንዱ እንደሆነም አብራርቷል። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ምርኮኛው ወታደር ከሰሞኑ በርካታ የመንግስት ኃይሎች የተገደሉበትን ጥቃት በተመለከተ ተናግሯል። የመከላከያ ሰራዊቱ በበኩሉ በርካታ ታጣቂዎች እጃቸውን ሰጡኝ ሲል አሳውቋል። ተጨማሪ መረጃ አዘጋጅተናል። ህወሓት የብልጽግናው መንግስት የፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ግጭት እየፈጠረ ነው ሲል ገለጽም ይበንዲ እንዳለ የትግራይ ክልል የጸጥታ ቢሮዎች ተጠሪነት ለፕሬዚደንቱ እንዲሆኑ መወሰኑም ታውቋል። ሌላኛው መረጃችን ነው። የብልጽግናው መንግስት በአዲስ አበባ የመስጅድ ካዲሞችን አሰርም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቀን የተሰራን የመስጅድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ብሎታል። ትሰሙታላችሁም በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች የተገደሉ ሰላማዊ ሰዎችም ከ100 በላይ መሆናቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ በበርካታ የአማራ ክልል ወረዳዎች ከፋኖ ኃይሎች ጋር ውጊያ አደረግኩ ሲል ገለጽም የፋኖ ኃይሎች በበኩላቸው በደርዘን የሚቆጠሩ ወታደሮች የተገደሉበት የተኩስ ልውውጥ ስለማከናወናቸው አሳውቋል። የተገደሉት የፋኖ አመራር ጉዳይ እያነጋገረ ሲሆን አቶ እስክንድር ነጋም ግድያውን ፈጸሙ ስላሏቸው ኃይሎች ተናግሯል። የፋኖ ኃይሎች አንድነት ዘመቻ በሚል በርከት ባሉ የክልሉ አካባቢዎች ውጊያ ከከፈቱ ወደ አንድ ወር እየተቃረበ ሲሆን በእነዚህ ጊዜያት የደረሰው ሰብአዊ ጉዳት ከፍ ያለ ስለመሆኑ ከሁለቱም ተፋላሚ ኃይሎች በኩል የሚወጡ ሪፖርቶች ያመለክታሉ። በጎጃም ቀጠናም አሽፋ ተብሎ በሚጠራው አካባቢ የተደረጉ ተደጋጋሚ ውጊያዎችም የመከላከያ ሰራዊቱ አንድ ኮለኔልን ጨምሮ በርካቶች የተገደሉበት እንደነበር ሲገለጽ ሰንብቷል። ትናንትም በዚህ አካባቢ ከፍ ያለ ጉዳት ያስተናገደው ውጊያ ነው ሲደረግ መዋሉ የታወቀው የፋኖ ኃይሎች በዚህ ውጊያ በደርዘን የሚቆጠሩ የመንግስት ወታደሮች እንደመሰስን ይላሉ። የቡድንና የነፍስ ወከፍ መሳሪያዎችን ማግኘታቸውንም ያክላሉ። ይህ ይህ ውጊያን በተመለከተም የመከላከያ ሰራዊት ያወጣው ሪፖርት ባይኖርም በክልሉ ጠንካራ ዘመቻ ያደረግኩባቸው ያላቸውን ቀጠናዎችን ግን ዘርዝሯል። በሰሜን ሸ ዞን መንዝማማ ወረዳ፣ በሰሜን ወሎ ዞን ራይ ያቆቦ ወረዳ፣ ላስታ ወረዳ፣ ደቡብ ወሎ ዞን ሳይን፣ ታጅባር፣ አማራ ሳይንት፣ ወረ ኢሉ፣ በሰሜን ጎጃም የተለያዩ አካባቢዎች፣ በምስራቅ ጎጃም ናርጅነናው ጋር ደብረ ኤልያስ፣ ነብሴ ምድር ወረዳዎች ከፋኖ ሀይሎች ጋር ያደረጋቸውን ጠንካራ ውጋዎችም ዘርዝሯል። አንድ ወታደራዊ ከፍ ከፍተኛ አመራርም በርካቶችን ገደልን ብዙ ማድረክን ተተኳሽ አገኘን ማለታቸውንም አክሏል። ሰራዊቱ የሚያወጣው መግለጫ እንዲህ በጠንካራ ውጊያ ላይ መሆኑን የሚያስረዳ ቢሆንም ባህር ዳር ላይ የሰነበተው የምክክር ኮሚሽኑ ደግሞ ጫጫታው ጸጥ ብሏል የሚል ማብራሪያ ላይ ነው። ከሰሞኑ የተደረጉት የቤተመንግስቱ መንግስቱ የካቢኔው የሚሆን የደህንነት ምክር ቤቱ ስብሰባዎችም ሰላም አሰፈን የሚሉ ናቸው። በአማራ ክልል የቀጠለው ጦርነት ፖለቲካዊ መፍትሄ ያገኝ ዘንድ አገዛዙ ፍላጎት የሌለው ከመሆኑ ባሻገር የራ ራሳቸው የፋኖ ኃይሎች ወጥ አደረጃጀት አለመኖርም ሌላ ምክንያት ተደርጎ ይቀርባል። በቅርቡ አፍሪካን ኢንተልጀንስ የፋኖ ኃይሎች 17 የኮሚቴ አባላት ያሉት አንድ አደረጃጀት ለማሳወቅ መዘጋጀታቸውን ዘግቦ እንደነበር የሚታወስ ነው። ይህ የፋኖ ኃይሎች የአንድነት ጉዳይ ግን አሁንም አጀንዳ መሆኑ አልቀርም። ከሰሞኑ በደቡብ ጎንደር ቀጠና የተገደሉት የፋኖ አመራሩ ከፍ ያለ ደሴ ጉዳይ ደግሞ በፋኖ አመራሮች መካከል መካሰሶች ዳግም እንዲበራከቱ በማድረግ እየተፋለሙት እንደሆነ ለሚገልጹት የብልጽግናው መንግስት ደግሞ መልካም አጋጣሚን ፈጥሯል። የፊልድ ማርሻል ብርሃኑ ጁላው ተቋምም በደቡብ ጎንደር ዞን ታች ጋይንት ወረዳ በታጣቂው መካከል በተፈጠረ የእርስ በርስ ግጭት ወለላ ባህር ከተማ ውስጥ 15 ታጣቂ ተገዳድሏል የሚል ይፋዊ መግለጫ አውጥቶበታል። የአመራሩ ግድያ በብልጽግናው ኃይል የተፈጸመ እንዳልሆነ የተነገረ ሲሆን በልዩነት ካሉ የፋኖ አመራሮች ውስጥ አንዱ የሆኑት እስክንድር ነጋም አላማ ቢሶች ናቸው የገደሉት ባይ ናቸው። አርበኛ ክፍያለው ደሴ በአላማ ቢሶች ከጀርባው ተወግቶ በመስዋዕቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን አቶ እስክንድር ወልቃይትን የምመልሰው በኃይል ነው ብሎ ያወጀው ኃይል ማን እንደሆነ ያልገለጹ ሲሆን ከዚህ ካልገለጹት አካል ጋር አብሬ ሰራለሁ ያለው የአማራ ክልል ቡድን ማንነትንም አላብራሩም። በቅርቡ ብርጋዴር ጀነራል ተፈራማሞ ልክ በአማራ ህዝብ ላይ እንዳጋጠመው የህልውና አደጋ ሁሉ የህልውና አደጋ ካለባቸው ከትግራይ የሚሆን ከኤርትራ ኃይሎች ጋር በጋራ እንድንሰራ አገዛዙ እየገፋፋን ነው ሲሉ መናገራቸውን ተከትሎ ጉዳዩ መነጋገሪያ እንደነበር ግን የሚታወስ ነው። የጠቅላይ ሚኒስትር አብይ አህመድ አገዛዝ በኦሮሚያ ክልል አዳዲስ የጥፋት ፕሮጀክቶችን ዘርግቷል ሲል ጦሩ ገለጸም። ከነዚህ ውስጥ ደግሞ ወለጋን እንደ ወልቃየት ማድረግ አንዱ እንደሆነ አብራርቷል። የአብይ አህመድ አገዛዝ የመግዣ ስልቶች ወንጀልና ውሸት ናቸው በሚል የሚጀምረው መግለጫው በአሁኑ ወቅትም በኦሮሚያ ክልል አዲስ የግጭት ሴራና ውሸት ዘመቻውን ከፍቷል ሲል ያነሳል። ከእነዚህ ውስጥ ደግሞ እጅ ሰጡም ላላቸው የሸኔ አባላቱ የሰጠው ስምሪት መሆኑን አንስቶ የብሔር ግጭትን ለመቀስቀስ አላማ ያለው ነው ብሎታል በቅርቡ በክልሉ ወደ አማራ ክልል ሲጓዙ የነበሩት ተሳፋሪዎች ገብረ ጉራቻ አቅራቢያ የተፈጸመባቸው እገታና በሆሮ ጉድሮ ወለጋ የተፈጸመው ሰሞንኛው ግድያን በማሳያነት አቅርቧል የመጀመሪያ ደረጃ የምርመራ ግኝታችን ራሳቸውን የነጻነት ተዋጊዎች በሚል ጭንብር ባጠለቁ የወንጀል ቡድኖች እገታዎች የተፈጸሙ መሆኑን የሚያሳይ ነው ያለው ኦላም አገዛዙን በዚህ አካባቢ ተደጋጋሚ እገታዎች እንዲፈጸሙ ሆነ ብሎ መፍቀዱን ያብራራል መፍቀድ ብቻ ሳይሆን አጋች የወንጀል ቡድኖች ከታጋቾች የማስለቀቂያ ገንዘብ የሚቀበሉት በራሱ በመንግስት የባንክ ተቋማት በኩል መሆኑንም ጠቅሷል። ከሁለት ዓመት በፊት አንድ በአዲስ አበባ የሚገኝ ኢምባሲ ያወጣውን መግለጫ ተከትሎ ገንዘቡን ተከተሉ በሚል ምክር ሀሳብ አቅርበን የማስለቀቂያ ገንዘቡ በወታደራዊ የደህንነት ኦፊሰር አካውንት ተገኝቷል ሲልም አባሪ አድርጓል። በሌላ በኩል በኦሮሚያ ክልልም ሆሮ ጉድሮ በተመሳሳይ የአብይ አህመድ አገዛዝ ያሰለጥናቸውና ያስታጠቃቸው እራሳቸውን በፋኑስም የሚጠሩ አካላት ደግሞ ከሰሞኑ ግድያ መፈጸማቸውን አንስቶ እነዚህ ግድያዎችና እገታዎች ሁለት ዓላማዎች አሏቸው ሲልም ያብራራል። የመጀመሪያው በአማራና ኦሮሞ ማህበረሰብ መካከል ግጭትን ማስፋፋትና መተማመንን ማጥፋት ነው ሲልም ይገልጻል። ሁለተኛው ደግሞ የጸጥታ ቀውስን በመፍጠር በኦሮሚያ ክልል ዜጎች በጽንፈኞች ተገደሉ በማለት ፖለቲካዊ ድጋፍን ለማግኘት የሚደረግ ስለመሆኑ ነው ያነሳው። በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ አካባቢ እገታዎችን በማስፈጸም የኦሮሞ ነጻነት ጦርን መወንጀል፣ በሆሮ ጉድሩም ግድያዎችን በማስፈጸም ፋኑን ተጠያቂ ማ ድረግ ሂደቱ ያገዛዙ የጎንዮሽ ግጭት የመቀስቀስ ፕሮጀክቱ አካል ነውም ሲልም ገልጾታል። የኦሮሞ ነጻነት ጦር ሌላኛው የአብይ አህመድ ፕሮጀክት በሚል ያነሳው ጉዳይ ደግሞ ወለጋን እንደ ወልቃየት ማድረግ የሚለውን ነው። በሁለቱ ግዙፍ የሀገሪቱ ክልሎች ውስጥ ግጭትን ለመክፈትና ለማስፋፋት የማይፈነቀል ድንጋይ የለም የሚለው የነጻነት ጦሩ ወልቃየትን ተጠቅሞ የአማራና የትግራይ ህዝብን ደም እንዳቀባው ሁሉ የብልጽግናው አገዛዝ ወለጋን እንደ ወልቃየት በመጠቀም የወለጋ አማራዎች መብት የሚል ሽፋንን በመስጠት ሰንሰለት ቅስቀሳ ላይ ነው ሲልም ያብራራል። እስካሁን የተሞከሩ ያገዛዙ የጥፋት እቅዶች በአማራና ኦሮሞ ማህበረሰብ አብሮነት ሊሳኩለት አልቻሉም፣ እናም አዳዲስ ሴራዎችን እያዘጋጀ ነው በሚልም ይከሳል። በመሆኑም ሌላ የጦርነት ቀጠና ሊያደርገው ያዘጋጀውን ይህንን ጉዳይ ሁለቱ ህዝቦች በጥንቃቄ ሊይዙት ይገባል የሚል ምክርን አክሏል። ሌላኛው የጠቅላይ ሚኒስትር አብይ አህመድ ቀጣይ የኦሮሚያ ፕሮጀክት ደግሞ የቄሮ ፎረም የተባለውን ስብሰባ ጨምሮ በማካሄድ ተቃዋሚዎችን አሰባሰብኩ የሚልበት ግን ደግሞ ይበልጥ በኦሮሞ መካከል ልዩነት ሊፈጥር ያሰበበት ነው ሲልም ነው ጦሩ የጠቀሰው። የብልጽግናው መንግስት አድርጓለሁ በሚለው ምርጫና ተሳተፉ በሚል በሚጠይቀው ምክክር ኮሚሽኑ ህጋዊ ሽፋን እንዲያገኝ ለማስቻል እየፈለፈላቸው ያሉት የምስለኔ ተቃዋሚ የብልጽግና ፓርቲዎችን ማባዛት ደግሞ የመጨረሻው በሰራዊቱ መግለጫ ላይ የተነሳ ጉዳይ ነው። ይህ በእንዲህ እንዳለ ምርኮኛው ወታደር ከሰሞኑ በርካታ የመንግስት ኃይሎች የተገደሉበትን ጥቃት በተመለከተ ተናግሯል። የመከላከያ ሰራዊቱ በበኩሉ በርካታ ታጣቂዎች እጃቸውን ሰጡኝ ሲል ይፋ አድርጓል። በኦሮሚያ ክልል ከሰሞኑ የተጠናከረ ውጊያ እንዳለ ሪፖርቶች ያመለክታሉ። ከቀናት በፊት በምዕራብ ሸዋ ዞን ሜታሮቢና አቡ ነግንደ በረት ወረዳዎች የተደረጉ ውጊያዎችና የደረሰው ጉዳት መነጋገሪያ ነበር። በተለይም የኦሮሞ ነጻነት ጦር ፎርቶ በተባለች መንደር ወደሚገኝ የመከላከያ ሰራዊቱ ካምፕ ዘልቆ በመግባት የከፈተው ጥቃትን ተከትሎም በርካታ የጦር መሳሪያዎችን፣ ወታደራዊ ትጥቆችና ቁሳቁሶችን መውሰዱ መዘገቡም የሚታወስ ነው። ከአቡ ነግንደ በረቱ በርካቶች የተገደሉበትና የተማረኩበት ውጊያ ባሻገር ቶሌ ወረዳ ጄጂጋም፣ ደገምና ኩይ ወረዳዎች ላይም በርካታ ኢትዮጵያውያን የተገደሉባቸው ሁለቱ ውጊያዎች ናቸው የተከናወኑት። በሰሞነኛው ውጊያ ተርፈው ከተማረኩ ወታደሮች አንዱ ያደረጉት ንግግር ደግሞ ኢትዮጵያን የሚያደርጉት አላስፈላጊ እርስ በርስ ጦርነት ጉዳትን በግልጽ ያመላከተ ነው። ለሁለት ሳምንት ስንዞር ነበር። ሸኔ ያለበት ነው ተብለን ተልከን ነው። እዚህ ስንደርስ እነሱ የሰጡን ትዕዛዝ እና ያጋጠመን ኃይል አንድ አልሆንም። የኦሮሞ ነጻነት ጦር ተኩስ ከፈተብን ቦታ ይዘን እኛም ድሽቃና ብሬን መተኮስ ጀመርን። የኛ ኃይል ሊቋቋም አልቻለም። ከሃምሳና መቶ ጀምሮ የሻለቃ አመራሮች ውጡና ተበተኑ አፈግፍጎ አሉን። የመቶ አለቃና 50 አለቃ የተወሰኑ አመራሮች ተመተውብናል። ሌሎች ደግሞ ጠፍተው ጫካ ገብተዋል። ስንመጣ ሁለት ድሽቃ፣ አስራ ምናምን ብሬን፣ አምስት መቶ አምሳ ወታደር ሆነን ነበር። የተረፍነው ግን አንድ መቶ አንሆንም። ብዙ ሞቷል፣ ለአካል ጉዳትም ተዳርጓል። የበርካታ ኢትዮጵያን ወታደሮች የብልጽግናው ዘመን ታሪክ እንዲህ ያለ ነው። የሀገር ሉዓላዊነት መደፈርን ለመከላከል ሳይሆን ፖለቲካዊ መፍትሄ ሊቋጫቸው የሚችሉ የውስጥ ችግሮች ላይ እየተማገዱ እንዲያልቁ መሆን። ከሰሞኑ በኦሮሚያ ክልል የቀጠሉ ውጊያዎችን በተመለከተ የመከላከያ ሰራዊቱ ማብራሪያውን አቅርቧል። በበርካታ ስፍራዎች የኦሮሞ ነጻነት ጦር አባላት እጅ ሰጡኝ የሚል በምስራቅ ወለጋ ዞን ጉዳይ አቢላም፣ ኖኖ ቁምባም፣ በምዕራብ ወለጋ ዞን ገንጅ፣ መነሲቡ ጃርሶም፣ እንደዚሁም በነጆ ከተማ ይንቀሳቀሱ የነበሩ የቡድኑ አመራርና አባላት ከነሙሉ ትጥቃቸው እጃቸውን ለመከላከያ ሰራዊቱ ሰጥተዋል ይላል መግለጫው። ከሰሞኑ በቄለም ወለጋ ዞን ዳሌ ዋበራ ወረዳም፣ በሰሜን ሸዋ ዞን ገራር ጃርሶና ሂደቡ አቦቴም፣ በምስራቅ ሸዋ ዞን ሊበን ጭቋላ ወረዳም፣ ቦሰት ወረዳ፣ በምዕራብ ጉጅ ዞን ገላና ወረዳ ሻሞሌ ኦዳ የነበሩ የውጊያ ሁነቶችንም አስታውሷል። ህወሓት የብልጽግናው መንግስት የፕሬቶሪያው የሰላም ስምምነትን በመጣስ በትግራይ ግጭት እየፈጠረ ነው ሲል ገለጸም። ይበንዴ እንዳለ የትግራይ ክልል የጸጥታ ቢሮዎች ተጠሪነት ለፕሬዝደንቱ እንዲሆን መወሰኑ ታውቋል። ከሰሞኑ ህወሓት ተወካዩ ባልተገኘበት ስሙን ባልተጠራበት ጄኔራል ታደሰ ወረደ የተናጠል ፊርማ ያኖሩበት ሰነድ በተፈረመበት ሁኔታ የጊዜ አስተዳድሩ አዲስ ፕሬዝደንት መሾማቸው ይታወሳል። ይህ አስተዳድር የሁለቱ ተፈራራሚዎች ውጤት ቢሆንም ህወሓት ባልተገኘበት ግን ደግሞ አስቀድሞ ስምምነቱን የገለጸባቸው ራል ታደሰ ወረደን በጽህፈት ቤቱ አቀባበል እንዳደረግላቸውም እንደዚሁ ድርጅቱ ለቀናት የማዕከላዊ ኮሚቴው ስብሰባ ላይ መሆኑን ማሳውቆ ነበር። ይህንን ተከትሎም ትናንት መግለጫ አውጥቷል። የፌደራሉ መንግስት የፕሪቶሪያውን የግጭት ማቆም ስምምነት የመጣስ አካሄዱ የትግራይ ህዝብን እያጋጨ ነው ሲልም ገልጿል። የድርጅቱ ማዕከላዊ ኮሚቴ ህወሓትን ከመንግስት ጋር የሚያገናኘው ብቸኛው ገመድ የፕሪቶሪያው ስምምነት ስለመሆኑን በድጋሚ አስታውሷል። በጀነራል ታደሰ ወረደ የሚመራው አዲሱ ጊዜያዊ አስተዳደር ተልኮን እንዲወጣም የፓርቲው አባላትና ደጋፊዎች አስፈላጊውን እገዛ እንዲያደርጉም ጥሪ አቅርቧል። ህወሓት በመግለጫው በታጣቂ ኃይሎች ቁጥጥር ስር የሚገኙ አካባቢዎችን ነጻ ለማውጣት የትግራይ ግዛት አንድነትን ለማስጠበቅ ተፈናቃዮችን ወደ ቀያቸው ለመመለስና የመልሶ ግንባታ ስራዎችን ለማከናወን የተሻለ ድል ተፈጥሯልም ብሏል። ሆኖም ሙሉ መተማመንና ሰላም ሊረጋገጥ፣ ወደ ልማትና ዲሞክራሲ ስርዓት ግንባታ ሽግግር ሊኖር የሚችለው የፕሪቶሪያው ስምምነት በትክክል ተግባራዊ ሲደረግ ብቻ እንደሆነም አብራርቷል። ባለፉት ዓመታት ከፕሪቶሪያው ስምምነት ውጭ የሆነና ህገ መንግስታዊ ስርዓቱን የሚያናጋም የትግራይን ህዝብ አንድነት ለማፍረስ ከውስጥና ከውጭ የተቀናጀ እንቅስቃሴ ተደርጓል ያለው ህወሓት በተደረገ የተቀናጀ ትግል ሴራዎቹ መክሸፍ ጀምረዋልም ብሏል። ለማሳያነት ባለፉት ሁለት ዓመታት የተሰጠውን ተልዕኮ በአግባቡ መወጣት ያልቻለው የትግራይ ጊዜያዊ አስተዳደር አመራር ተሻሽሎም ሌትናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት መሆናቸውንም አንስቷል። ድርጅቱ አደረግኩት በሚለው ትግል የትግራይ ጊዜያዊ አስተዳደር ቁልፍ ኃላፊነቶችን ተቆጣጥሮ የቆየውና ህወሓት ቡድኑ ሲል የጠቀሰው አካልን ብሔራዊ ክህደቱን መቀልበስ ተችሏልም ይላል በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚጠበቅብንን ለመወጣት ዝግጁ ነን ሲልም አብራርቷል ይበእንዲህ እንዳለ የትግራይ ክልል የጸጥታ ቢሮዎች ተጠሪነት ለፕሬዝደንቱ እንዲሆን መወሰኑ ታውቋል አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ሌትናንት ጀነራል ታደሰ ወረደ እንደገለጹት ከዚህ ቀደም ራሱን ችሎ የነበረው የሰላምና ጸጥታ ሴክሬታሪያት ታጥፎም ሁሉም የጸጥታ ቢሮዎች ተጠሪነታቸው ለፕሬዝደንቱ እንዲሆን ተወስኗል ከዚህ በፊት የነበረውና ከአንድ በላይ በመክተል ፕሬዝደንትነት ማድረግ የሚሰጠው ኃላፊነትም ቀርቶ አንድ ምክትል ፕሬዝደንት እንዲኖር ተደርጓል ብሏል። ከካቢኔ አባላት ጋር በነበራቸው ውይይት አዲሱ አወቃቀሩ የነበረውን አሰራር ሙሉ በሙሉ የሚያጠፋ ሳይሆን አላስፈላጊ ሰንሰለቶችን የሚያስቀር ስለመሆኑም ነው የተገለጸው። ጀነራል ታደሰ ወረደ ከሰሞኑ እያገኙ እያነጋገሯቸው ካሉ አካላት ውስጥ ዛሬም ከንግዱ ማህበረሰብ ተወካዮች ጋር መነጋገራቸው ነው የተሰማው። የብል ጽግናው መንግስት በአዲስ አበባ የመስጅድ ካዲሞችን አሰረም። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቀን የተሰራን የመስጅድ አጥር ጨለማን ተገና አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ብሎታል። ምክር ቤቱ በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ ስር የሚገኘው የተባረክ መስጅድ አጥር በጸጥታ አካላት በጨለማ እንዲፈርስ ተደርጓል ብሏል። የመስጅዱ ካዲሞችም ታስሯል ሲል አሳውቋል። ምክር ቤቱ መስጅዱ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ ነው ይላል። አካባቢውን በአዲስ መልክ ለማልማት የተጀመረው እንቅስቃሴ በመደገፍና መስጅዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ነበር የሚለው ምክር ቤቱ ከከተማ መስተዳድሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይም ሰፊ ውይይት ማድረጉን ገልጾ፣ አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ እንደነበር አስታውሱ ነገር ግን በሰላማዊ መንገድ በቀን የተገነባው የመስጅድ አጥር ጨለማን ተገና አድርጎ ማፍረስና በመስጅድ ውስጥ የሚገኙ ካዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን አይችልም ሲልም አሳውቋል። ድርጅቱን አጥብቆ እንደሚያወግዝ ገልጾም የተገነባው የመስጅድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት የታሰሩ ሰዎችን በአስቸኳይ እንዲለቀቁ አሳስቧል። የብልጽግናው አገዛዝ ኋላ ቀርና ጸረ ብልጽግና ሲል በሰነዱ ጭምር የገለጻቸው የኦርቶዶክስ ክርስትናና እስልምና እምነት ተቋማትን ባለፉት ዓመታት ሲያፈርስ ነው የሚታወቀው። በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮም በተከታታይ በተሰነዘሩ ጥቃቶች የተገደሉ ሰላማዊ ዜጎች አሀዝ ከአንድ መቶ በላይ መሆኑም ተሰምቷል። ከሟቾቹ መካከል 20 የሚሆኑት ህጻናትና የሕክምና ባለሙያዎች መሆናቸውንም የተባበሩት መንግስታት ድርጅት ይፋ አድርጓል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሽር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ድራሽ ኃይሉም ተጠያቂ ተብሏል። የፈጥኖ ድራሽ ኃይሉ በበኩሉ ወንጀላዎች የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቡሸክ የተባሉ ካምፖች ከሰባት መቶ ሺህ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከእነዚህ ውስጥ አብዛኞቹ ረሃብ ተጋርጦባቸዋል። የጥቃቶቹ ዜና የተሰማው በአርኤስኤፍና በሀገሪቱ ጦር ሰራዊት መካከል የተጀመረው የርስ በርስ ጦርነት ሁለተኛ አመቱ በተቃረበበት ዋዜማ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ከሰሞኑ የተፈጠረው ነገር በጣም አስደንጋጭ ብለውታል። ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የሌለው በሚልም በመግለጫቸው አንስተዋል። የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም ካምፕ በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪን ጨምሮም ዘጠኝ ሰራተኞች መገደላቸውን ይፋ አድርጓል። በካምፑ ውስጥ የመጨረሻው የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎ ሪፖርት ድርጅቱ የአርኤስኤፍ ታጣቂዎችንም ተጠያቂ አድርጓል። ኤልፋሽር በዳርፉር ውስጥ በጦር ኃይሎች ቁጥጥር ስር ያለች የመጨረሻዋ ትልቅ ከተማ ስትሆን በፈጥኖ ደራሽ ኃይሉ ለአንድ ዓመት ያክል ከበባ ውስጥም ቆይታለች። ከ12 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው እንዲፈናቅሉ ያደረገው የሱዳኑ ጦርነት በበርካታ ሚሊዮን የሚቆጠሩ ዜጎችንም ለረሃብ አጋልጧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን።